ተመልካቾቻችን እንግዲህ በዘጠነኛው ሺህ ሲትኮም ድራማ ላይ በጣም የምታውቁት ጩቤቲ ሚሊዮን ብርሃኔን አግኝቸዋለሁ ማለት ነው። እንዴት ነህ? እንዴት ነው ሰላም ነው? እንግዲህ ዛሬ ጥንቅቅ ብለህ ባህላዊ መስራል ዛሬ እንግዲህ እልል ያለ ሽልማት ስነ ስርዓት ላይ ነው የተገናኘ ነው። የመጀመሪያው የሽልማት ስነ ስርዓት ነው፣ ምን ተሰማ? ከመግቢያው ጀምሮ እንግዲህ የተለያዩ በባህላዊ ትዕይንቶች የተሞላ ነበር። ታዳሚዋን የተለያዩ የባህላዊ አለባበስ ለብሰው ነበር። እንደ የመጀመሪያው እንደመሆኑ ምን ተሰማ? በጣም ደስ ይላል። ሰዎቹ ስዕል ነው የሚመስሉት እዛው፣ አደራደራቸው ምናምን ጥምረታቸው ምናምን በጣም ደስ ይላል። ፎቶው ምናምን ምናምን በጣም ደስ የሚል እንትን ነው፣ ቫይብ ነው ያለው። ትንሽ አረፈድኩ ይመስለኝ አሁን ነው የመጣሁት። በደንብ ለማየት ጓጉቻለሁ። እንግዲህ የተለያዩ እንግዲህ ከዚህ በፊት የነበሩ አዋርዶች አሉ አደለ እና አዳዲስ እዚኛው አዋርድ ላይ ደግሞ ለየት የሚያደርገው በተለያዩ ዘርፎች እጩ ሆነዋል እና ምን ተሰማ በፊት ከነበሩ አዋርዶች እንግዲህ ለየት ያለ ስለሆነ ማለት ነው። አዋርዶች እንደዚህ ብዙ አዋርዶች መኖር አለባቸው በአይነኝ። ምክንያቱም እኛ ሀገር ባለው ሁኔታ ካልተበረታታ ብዙ ሰው የሆነ ያለውን አቅም የሚያወጣው ነገሮችን ሁላ ላይ እያቀዘቀዘ ይመጣል። ስለዚህ አዋዶች መኖራቸው በርታ አይዞ መባሉ ሁሉም ሰው ላለንበት ለኢንዱስትሪ ይጠቅማል። ለተለያዩ ሁሉም በየቦታው ለሚሰሩት ነገር በጣም ጠቃሚ ነው። ይሄ መበረታታት አለበት። ሰው አይዞ በርታ መባል አለበት እና ሌላ ደግሞ እይታ ስለሆነ ይሄም በጣም ደስ ይላል። አሪፍ ነው። በዚህ በፊትም ልምድ ያላቸው ዮናስ ብርሃነ መዋን ጨምሮ ልምድ ያላቸው አዘጋጆችም ስለሆኑ የተሻለ ነገር ይኖራል ብዬ አስባለሁኝ። ና ከዚ በፊት የምናውቃቸው አዋርዶች እንግዲህ በፊልሙና በሙዚቃው የኪነ ጥበብ ዘርፍ ነበረ። አሁን ላይ ደግሞ የተለያዩ የኪነ ጥበብ ዘርፎች አብረው ተካተዋል። እሱን እስሰታይ እንደምን ተሰማ አንተ፣ ደግሞ የኪነ ጥበብ ባለ አይ፣ በጣም ደስ ይላል። እንዳልኩሽ ነው። እኔ በጣም ይሄ ሽልማት የሚያዘጋጁትን ሰዎች በጣም ከሚያበረታቱት ውስጥ ነኝ። ልክ እንደዛ ስታረጊ ነው የሚቀጥለው ነገር ያማረ እየሆነ የሚመጣው። ሰውም ለመሸለም እስቲ ደግሞ ለመሸለም እነስራ ተብሎ ይሰራል እና እሱ እሷ ነገሮች ስለምትመጣ በጣም ደስ ይላል። አሪፍ ሞቲቬት ያደርጋል ሰውንና ቆንጆ ነው። እንግዲህ ጥሩ ነገር ደግሞ ገብተን እንጠብቃል። እንደዚህ አይነት አዋርዶች ሲዘጋጁ በተለይ ለኪነ ጥበብ ባለሙያው ምን አይነት ፋይዳ አለው? በጣም ትልቅ ፋይዳ ነው ያለው። ምክንያቱም ሰው ትኩረት ይፈልጋል። ትኩረት ትኩረት እንደሰጠሽው ሲገባው ደግሞ የበለጠ አሁን እየሰራ ያለውን ስራ ከፍ አድርጎ የመስራት እድል ያገኛል። ስለዚህ የበለጠ ነገር እንዲሰራ እንደዚህ አይነት ነገሮች በጣም ትልቅ ፋይዳ አላቸው እና በርቱ ነው የምላቸው። እንደዚህ አይነት ፕሮግራም ያዘጋጁትን የዘጠነኛው ሺ ላይ ተዋና አይነት ጮቤቴ በጣም ፌመስ ናት ካራክተር ነው እና ከዛ ውጪ በምን አይነት ስራዎች ላይ ነው እየሰራ ያለው? እንጃ፣ ሚስጥር ዩናይን አላወቅኩም፣ እንጂ አሁን አንድ ቲያትር አልፎልናል። የሚታይ ቲያትር ነው እና በቅርቡ ይታያል። ብር አምባር ይሰኛል። እሱ ቲያትር አሁን ለህዝብ፣ አለም ሲኔማ በቅርቡ በጣም በቅርቡ ለህዝብ መታየት ይጀምራል። መልካም ጊዜ ይሁን። በጣም አመሰግናለሁ። እኔም ቴንኪዩ፣ አመሰግናለሁ።